አባቴ አባቴ ሰምቷል። መጀመሪያ ቢሰማ ትንሽ ልጅ እንዲሆን አገግማለ። ቤተሰብ እና ተመስገን ነው እንደ ልቧ እንደዚህ የማንቀሳቀስ ነገር አትችልም። ማንቀሳቀስ እንደ ልቧ ይሄን ልጇን እዚህ ጋር ይመስላሉ እኔ ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች ሁሉ፣ ሰላም እንዴት ናችሁልኝ? እኔ በጣም ደህና ነኝ ወንድማችሁ። እናንተ እንዴት ናችሁ? ያው ደህና ነኝ ማለት ይከብዳል አሁን ላይ ማለት ባለው በተፈጠሩ ነገሮች እኛ ከዛ መተን እዚህ በእያሉ ባሉት ነገሮች በጣም ትንሽ ትረስት ውስጥ እና ጭንቀት ላይ ነን። እና ያው ደህና ነኝ ማለት ያው ተመስገን ማለት አሪፍ ነውና ለዛ ነው ተመስገን እያልኩ ያለሁትና የዛለት እዚዙ የሆነ ነገር ብትሆኑልን የማናቀው ማጡስት ነበር የምንገባውና ለዛ ነው ቤተሰብ እንደዚህ ያልኳችሁ። እንዴናችሁልኝ? እናንተ እንዴናችሁ መናገር ይልቅ እያያችሁ ነው ብዬ አስባለሁ። እና ብዙዎቻችሁ በጣም ተጨንቃችኋል። በጣም ብዙ ሰው ሲደውልልን ነበረ፣ በጣም ስጠይቁን ነበርና ለመመለስ ደግሞ ያልተመቸን ነገሮች ነበሩ ቦታው ላይ ያው ስትሆኑ ነው ሁሉንም ነገር የምታውቁትና እዚህ ጭንቀት ላይ ስለነበርን ቪዲዮውን የለቀቅንላችሁላ እየሰራን ስለነበረ ካሜራ ማኑ ነው የለቀቀው፣ እኛ አልነበርን በሰዓቱና፣ ቤተሰብ ለዛ ነው እዚህ ጭንቀት ላይ ከዛ ከዚህ እያልን ብዙ ከባ ላይ ነበርንና ብዙዎቻችሁ ስደውሉ የነበራችሁ ሳናነሳላችሁ ስለቀረን በጣም ይቅርታ። እና በዚሁ አጋጣሚ ደግሞ ማመስገን የምፈልጋቸውም ነገሮች አሉ። በዚህ ደግሞ በኩል ደግሞ መናገር የምፈልጋቸው ነገሮች አሉ ማለት ነው። ማመስገን የምፈልጋ ነገር በመጀመሪያ ተጨንቃችሁ ስደውሉና ስጠይቁ ለነበራችሁ በጣም ነው የምናመሰግነው። አዳር ቀን ሳትሉ እንዴት ሆነች እያላችሁ እየጠየቃችሁን ነበርና በጣም ነው የምናመሰግነው ቤተሰብ። በዚህኛው በኩል ደግሞ እንደንትን የሚያያችሁት አለ። ያው የሰው ልጅ ካልደረሰበት ይህን ነገር አያውቀውም እና ለዛ ነው። እና እያሳየናችሁ ያለ ነው፣ ቢያንስ ያለችበትን ነገር ብዙ ሰው ስለተጨነቀ ነው። እርግጠኛ ነኝ የማትወዳ ይዞ ይዙ ልትኖሩ ትችላላችሁ። እነዛ ሰዎች ናችሁ እንደዚህ ልትሉ የሚችሉትና ምንም ማለት አይደለም። በሰው ላይ መፍረድ ቀላል ነው። በሰው ላይ መፍረድ ቀላል ነው። ልፈርዱ ትችላላችሁ፣ ግን አትፍረዱ። እነግራችሁ ነገር እዚህ ቦታው ላይ ሆናችሁ ያለውን ነገር ብታዩ ትንሽ ያደናግራል። ማለት በጣም ከባድ ውስጥ ነን ያለነው፣ እኛ በጣም ጭንቀት ውስጥ ነን፣ በጣም ትረስት ውስጥ ነን። መልስ እንኳን ለመስጠት እየተቸገርን ነው፣ ቪዲዮ ለመስራት እንኳን ግን ስልክ ስለማናነሳ ቢያንስ ለሁላችሁም የሚሆን አንድ ቪዲዮ እንስራ ብዬ ነው እኔ እዚህ ጋር የመጣሁትና ቢያንስ ከነሱ እኔ ትንሽ አል ብዬ ነገሮችን በማመዛዘን ለመቋቋም ሞክሬ ነው ቪዲዮ ልስራ ምንለው እንጂ እነሱ እዛ ጭንቀት ላይ ሆነን ወጥተን መስራት ይከብዳል። ትንሽ ቤተሰብ እና አሁን ያለችበት ሁኔታ ያው ብዙዎቻችሁ ስጠይቁ የነበረችው የነበረው ያለችበት ሁኔታስ እንዴት ናት ስትሉ ነበር። እና ያለችበት ሁኔታ እሷ ያለችበት ሁኔታ አሁን ላይ በሰው ደም ነው ያለችው። ማለት ግልኮስ ተሰጥቷት እና ደም ተሰጥቷት ነው ያለችውና ቤተሰብ ትንሽ ጋ በዲላል ደም ምንም ታቁታላችሁ ያለው ነገርና ቤተሰብም ስላልነበረ ከጎኗ እኔና ዲቭ ነን እዚህ ስለነበረን አንድ እህቷ ነገር አለችና እዚህ ዘመድ ነገር አለች እሷ እሷ ጋር በመሆን ነው እሷን እዚህኛ ባለው ነገር እየተሯሯጠን እያሳከምን ያለ ነው። እንደምታዩን እኔም ልብስ አልቀየርኩም፣ ዴቪም ልብስ አልቀየረም። እዚሁ ስለምናድር ስለምንል ምክትክት ተብለናል። ጨራሽና ቤተሰብ ትንሽ ከበድ ይላል ያለው ነገር። እዚህ ሆስፒታል ውስጥ ምን አይነት ነገር እንዳለ ብታዩ ከበድ ይላል። ሆስፒታል ሲባል እንደቀላል ትንሽ ነገር አይደለም፣ ከባድ ነገር ነው። ሐኪም ቢስ ሲባል ያውም አደጋ ማለት በጣም ከባድ ነው እና በጣም ሲተባበሩ ነበር ዶክተሮቹ። ያለውን ነገር ከወሎ መተን ነው ምናምን ስንላቸው ሲተባበሩ ነበር በጣም ነው። በዚሁ አጋጣሚ የማመሰግነው ሐሴትን ብዙዎቻችሁ እንደተጨነቃችሁ ብዙዎቻችሁ እንደእንት እንዳላችሁ ይገባኛል። ግን ደግሞ ያልመለስንበት ወይ ቴክስት ስልኩ ወይ ደግሞ ኮመንት ስትሰጡ ወይ ያለውን ነገር ስትጠይቁ ስደውሉ ኢሙም ላይ እንትንም ላይ ኢንስታግራምም ላይ ብዙ ላይ ስታወሩን ነበርና ዲቨንም ቢሆን የምር ነው የምላችሁ። ያልመለስ ነው ቻርጅም እንደምታዩት አልያዝንምና ገና ወጥቼ ነው ቻርጅ አርጌ ምናም መጥቼ ነው እዚህ ቻርጀርም ስላላያዝ ማለት ነው። ቤተሰብ አንዳንድ እንጂ ስልካችሁን አጥፍታችኋል ስትሉን ነበር፣ ስልካችሁ አይሰራም ስትሉን ነበርና ያለውን ነገር እየተሯሯጥን እየጨረስን ስለነበር ነው። ቤተሰብ እና ያለችበት ሁኔታ ያው የልብ ኬዝ አለባት ብሏል እና አንገቷ ላይ እዚህ ጋር ትንሽ ምታለው እዚች ጋር ማለት ነው እዚህ ጋር ደግሞ የመቀጥቀጥ እጇ ላይ ቅጥቅጣት አለው ብለዋል እና በደንብ አርተራ ሳውን የተዟዟረን አሳይተናል በደንብ በሚገባ እና ለዛ ነው ዶክተሮቹ ተንከባከቡን ነው ያልኳችሁ በሄርንበት ቦታ ላይ ቅድሚያ እንዲሰጠን አድርገውልናል ክትትል ያስፈልጋታል ትንሽ ቀን ራሷን እስክታገግም ያለውን ነገር ክትትል ያስፈልጋታል ብለዋል እና አሁን ከነበረችበት ሁኔታ ትንሽ ማገግም ማለት በጣም ጥሩ ላይ ናት ተመስገን ነው እና በያላችሁ በዱዓ አድርጉላት ሁላችሁም የምትወዷት የምታከብሯት ቤተሰብ ያደረጋችኋት ሁላ ዱዓ አድርጉላት ነው የምለው። ፈጣሪን አመስግኑላት ጸልዩላት ነው የምለው ቤተሰብ። እና ትንሽ ማውራት ከቻለች እናንተንም ላሳያችሁ፣ ያው ያለውን ነገር ማየት ስላለባችሁ። ግን አንድ ነገር መናገር እፈልጋሉ። የምር ነው የምላችሁ እንዴት ምን አይነት ስብእና ቢኖራቸው ነው ምን አይነት ጭንቅላ ቢኖራቸው ነው ግን ቀን ደቀልድ ሲያፊዙ የነበሩ ሰዎች በጣም ይገረመኝ የምሬ ነው የምነግራቸው በቦታው ስትሆኑ ነው ሰው ላይ መፍረድ ከባድ ነው አትፍረዱ ሰው ላይ የምሬ ነው ምላችሁ ብዙ ነገር ተሰርታችሁ ሊሆን ይችላል ያንን አይመለከተኝም ገባችሁ እዚህ ጋር ግን ማቅረብ ያለብንን ነገር ለኦዲየንስ ነው ማሳየት የምፈልገው ገባ ቤተሰብ ላለን ነገር ቤተሰብ ላረጋችሁ ይህንን ነገር ማሳየት ስላለብን ነው ቪዲዮም እንሰራላችሁ እንዴት እኔ እንጃ ምን አይነት ጭንቅላት እንዳለባችሁ ጭንቅላት እንዳላችሁ ይገርመኛል። የምሬ ነው የምላችሁ፣ ሰው ላይ አትፍረዱ። ለማንኛውም እሷ ማውራት ከቻለች ትንሽ እናንተን ያለችበትን ሁኔታ ለማሳየት ያክል ዴቭም ውስጥ ነው ያለው፣ ገብቼ ላሳያችሁ። ቤተሰብ እናይትም እንዳትሄዱ፣ ተከታተሉኝ፣ እወዳችኋለሁኝ። በዚ አጋጣሚ አላችሁኝ የምለው አንድ እንትን ቤተሰብ እናንተም ብቻ ነው በዚሁ አጋጣሚ ተጨንቃችሁ ለነበረውላ እስኪ ይዞ ያለችበትን ሁኔታ ላሳይ። በጣም ነው የምወዳችሁ፣ ተከታተሉ። ሰላም ለዚህ ቤት ለዚህ ቤት

ሊሰማ እንዴት ነው የሚሆነው?

እና እየጠየቁን ነበር እና እኛ ደግሞ ትንሽ እየተሯሯጡ ስለሆነ መልስ አልሰጠናቸውም። አንድ ላይ ቢያንስ ቪዲዮ እንስራላቸው ብለን ስላሰብን ያለሽበትን ሁኔታ እናሳያቸው ብለን ስላሰብን ነው። ሰላም ሰላም፣ አልኩም። እንዴት ናችሁ ፋሚሊዎቼ? እኔ ደህና ነኝ፣ አልሐምድሊላሂ። እና እኔ ደህና ነኝ። አስጨነኳችሁ አይደለም የሰው ልጅ እንግዲህ ባሰበው አይሆንም። እንዲያል ነበረም የሚያሰብ ነው ሁሌም ቢሆን አለ ያለው ነው የሚሆነውና ሁሌም ቢሆን ከችግር በኋላ ድሎት አለ እና ተጨነቁብኝ። እናንተ ሰው አገር ሆናችሁ እንደዚህ ቪዲዮ ማየት የለባችሁም ነበር። ብቻ እኔ ደህና ነኝ ይሰት መድረፍ መቻል የራሱ አንድ ነገር ነው። ላይ እና አልሐምዱሊላ ትንሽ ድክም እያላል። እናንተ ሰቢያው እያያቸው ያለውን ነገር ድክም እያላ ነው ትንሽ። ልባ ነው በመውራት ትንሽ አልቻለችም። እና ያው ያለችበት ነገር እንደምታዩት ተመስገን ነው። ብቻ ከሁሉም ነገር ተመስገን ነው። ሁሉም ነገር ከነበረችበት ነገር ተመስገን ነው። ያው ቤተሰብ እንዳኛችሁ አትናት አሁን ትንሽ እንኳን ቢሆንም ማውራት ይችላለችና ተመስገን ነው። የሚባሉ ሌላ ምንም አይባልም። የሰው ልጅ ፈጣሪ እንዳልሆነ ነው እንጂ እኛ ባሰብ ነው አይሆንም፣ ሁሉም ነገር እና ደግሞ እህታችን ከዛ ሁላ ሀገር ወጣ። አሁን ላይ እንደዚህ በማገግማ በጣም ደስተኛ ነንኛ ነው ትንሽ እዚህ ጋር የቀጠቀጣት ፓርት ነው፣ እና የልቧ ኬዝ ትንሽ ነው ከበድ የሚለው ብሏል። ማለት እስክታገግም ድረስ ክትትል ያስፈልጋታል ብሏል ዶክተሩ እንዳወራ እና ቤተሰብ እስክታገግም ያው ትንሽ ክትትል ያስፈልጋታል ብሏል። ዶክተሩም እየመጡ እየተከታተሉ አሉ። እጇን በእንደ ልቧ እንደዚህ ማንቀሳቀስ ነገር አትችልም። ማንቀሳቀስ እንደ ልቧ ይሄን እጇን እዚህ ጋር ቅጥቅጣት ስላለውኝ እና ይቷታል በደንብ። ቢያንስ ጥሩ ምርመራ አድርገውላታል። እዚህ ጥሩ ክትትል እያደረጉላት ነው። እና ነቅታ ደግሞ እንደማያት እህቲን እርግጠኛ ከዚህ በላይ ነቅታ እንደምታገኟት ተጨነቃችሁላ ያው ያለችበትን ሁኔታ እያሳየ ናቸው። መጣላት ነው። እና አሁን ደና ላይ ናት። ተመስገን ያው ይሻላል፣ ከበፊቱ ከነበረችበት አሁን ላይ ትንሽ ቢሆን አገግማለ ቤተሰብ እና ተመስገን ነው። አሁን ትወጣለች። ትውጠር ልች ከድርጅተኛ ክፍል ዘ ሆነች አሁን ትወጣለች አይደል ትንሽ ጥረፍና ሰላም ብላችሁ እናንተም ያለሆነ ነገር በቪዲዮ መምጣቴ የልትናኝ ይችላል። ግን እየደወሉ አስር በሚጠይቁ ሰዓት ተጨነቅኩኝ። እኔም በአንዴ ምላሽ እንስጣችሁ በአንድ ቪዲዮ ብዬ ስላሰብኩ ነው። አለ። ተመቻቸልንም ለማንሳት ከዚህ ከዚህ ስንሯሯጥ ነው ለዚያ ቪዲዮ ይዤ መጣሁት። እሺ ሰላም ፋሚሊ፣ እንዴት ናችሁ? እኛ በጣም ደህና ነን። ያው እንግዲህ ያጋጠመን ነገር ትንሽ ከበድላል ይላል። እዚህ ዞን እናስደስታለን ብለን የማይሆን ነገር ውስጥ ያው ምንም ነገር እግዚአብሔር ያለውን የሚሆነው ግን ደግሞ ምክንያቱም መንስኤው እኛ መሆናችንን ሳስበው በጣም ነው የሚከብደኝ። በዚህ ልክ እንዲሆን አልፈለግንም ነበረ። ብቻ ደህና ሆናለች፣ ከዚህም በላይ ደህና እንድትሆንልን ነው የምንፈልገው። ድዋ አርጉላት፣ የምር የምትጽፉም የምትደውሉም አላችሁ፣ በእኔም የምትደውሉ አላችሁ። ያው ስልክ ምንም የማናነሳው በዚህ ሰዓት ምን የሚደረግ ነገር የለም እና ድዋ አርጉላት፣ የምር እህታችን ታገግምልን ሌላው ትርፍ ነገር ነው እንግዲህ። ይህንንም ማየት ትልቅ ነገር ነው የምር። እንደዚህ ምን እንሆናለን ብለን አላሰብንም ነበር። በእንግጣን ነበር በጣም እና ስሜቱ ትንሽ ከበድ ይላል። ብቻ በሃይማኖታችሁ፣ በሁላችሁም ኦርቶዶክስ የሆናችሁ፣ በእምነታችሁ ሙስሊም የሆናችሁ ሁላችሁም በእምነታችሁ ደዋ አድርጉላት እና ፋሚሊ ያው እንደነገርኳችሁ ነው ይዙ ማለት እያመረ አጠገቧ ሰው የለም። አጋጣሚ ሆኖ እኛ ባንኖር ኖሮ ብያሰብኩኝ ደግሞ መንስኤም ነን ብያሰብኩ። ግን ደግሞ እኛ ባንኖር ይች ልጅ ማን የሚላትም አባቷም፣ ገና ምንም የሰማው ነገር ምንም ማንም የሚያውቀው ነገር የለም። እኛ ነን በአቅማችን ያለንን ነገር እንትን እያለን እያሳከምናት ያለ ነው። እህት ወንድሞቿ የምታውቋት በሙሉ ዱዓ እያረጋችሁ በምችሉት እያገዛችኋል ከጎኗ እንድትሆኑ እጠይቃለሁኝ። እና በጣም የምር የምወዳት እህቴ ነች። አላህ እንግዲህ በእናንተም በኛም እግዚአብሔር ይድረስላት ፈጣሪ ይማራት ነው የምለው። ብቻ ከባድ ነው ምን እንደምላላ ብቻ። ከዚህ ደህና ሰላም እንውጣ፣ እሱ ነው ዋናው ነገር። እና ፋሚሊ ዶክተሩም መቶ አሁን ቼክ ያረጋታል እመጣለሁ ብሏል። እና ብቻ ጸሎት አድርጉላት በደንብ የምር የምር ሌላው ትርፍ ነው። ዶክተር ሰላም ነው፣ ደህና ነህ? ደህና ነህ? እንትን ይሄ ግልኮሱ ሌላ አለ ወይስ በቂ ነው? ደህና ነው። የምግብ ምግብ እያመጣ ምግብ እያመጣ ንላት ነው። ያው አንዳንድ ነገሮች የሚያስፈልጉ ነገር ካሉ ቀድማችሁ ትነግረናላችሁ። እኛ የምናመጣ ነው

ይሄ ያሉ በቃ አይዞሽ እና ቤተሰብ ያለውን ነገር አይታችሁታል። በቀጣይ ቪዲዮ ባህሪፍ እንደምንመጣ ተስፋ አረጋሉ ዚዙ እያገግመው በጣም የምንወዳችሁ በጣም የምናከብራችሁ ከጎናችን ሆናችሁ ስትተባበርም በብዙ ነገር የነበራችሁላ በጣም ነው የምናመሰግነው እና ስደውሉልንም ብዙ ነገር ምስታደርጉ የነበራችሁ አላችሁ። እግዚአብሔር ውለታችሁን ይክፈልልን። ቀጣይ ቪዲዮ እስከምንገናኝ በጣም ነው የምንወዳችሁ።